የእግዚአብሔር ሰው ከስንት ዓመት በኋላ ከየት አገር ከሐዋሳ አጀብድ ሲ ሚገርም ነው። ወንድማችን ሄኖክ ባለቤቱ ሮዛ ትባላለች። የመጡት ከሐዋሳ ነው። ከዚህ በፊት ሁለት ሴት ልጆች አላቸው። እሺ መንታ ይፈልጉ ነበር። ሁለት ሴት እያላቸው ስምንት ዓመት ቆዩ ሳይወልዱ ሳይወልዱ። እዚህ ጉባኤ መጣች። መንታ ለምትፈልጉ መንታ ይሁን ስትል አሜን አለች። ጸነሰች። አሜን ብቻ ብላ አሜን ብላ ሄዳ ስትመረመር ምን ቢሆን ጥሩ ነው መንታ ልጆች በማፀንሽ ይጫወታሉ ተባለች። አራ ለጌታ ለኢየሱስ ውሰውሰውሰ በዘር ውስጥ የሌለ በረከት ዛሬ ያግኘ ዝለልና ውሰውሰ ውሰጂ አን ከኔ ጋር የኔ ነገር ተለቀቀ እ እግዚአብሔር ሰው በተአምራት አመጽነሳ በፍሬያማነት ዓመት ወንድና ሴት ልጅ ወለደች። ስለዚህ ስሟቸው ማን ቢሉ ጥሩ ነው ወንዱን ታምራት ታምዬ፣ ሴቷን አሜን ብለን ስላገኘን አሜን ብለው ልጆቻቸውን ስማ ወጡ። የእግዚአብሔር ሰው ጋር ባዶ እጃችንን አንሄድም ብለው ጋቢ ይዘው መጥተዋል። በልዩነት ዓመት ልዩ ክብር ልዩ ሞገስ ልዩ በር እንዲያገኝ የጉባኤ ቃል ተናገር፣ እግዚአብሔር ያደርገዋል። ልጸልይ። ባል የሌለሽ ልዩ ባል ይምጣልሽ። ሥራ ደጅ የሌለሽ የስራ ደጅ በኢየሱስ ይምጣ።

መንታ ነው የምንፈልገው እኛ። ለምን እዚህ ወተን አናመሰግንም ነው በቃ፣ እግዚአብሔር ጋር ውድድ በቃ ነብዩ ቃል ሲያወጣም ቀጫም አድረገች። አንድ ቀን መጣችና እኔ የለሁም። ቢያንስ ሐምሌ 2014 ታምራት አመት ላይ ሐምሌ አራት ላይ መጣችና የሆነች ልጅ ልጅ የላትም ነበረ። እሷ እየጸለች ለሷ እየጸለ አሁን መንታ የምትፈልጉ ተነሱ አለ ነብዩ መንታ የምትፈልጉ ተነሱ ስል ከዛ ተነሳች፣ አሜን ብላ ያ ነብይ ቃል ያወጣውን ተቀበለችው። ይዛ መጣች። ሶስት ወር በኋላ ሰዳ ስትመረመር መንታ ሆኖ ተገኘ። ለጌታ ለኢየሱስ ቅዱሳን። ከዛ በኋላ መታ መመስከር አለብኝ ይሄ ነገር ማውጣት አለብኝ ቃል ብላ መታ መሰከረች። ባልሽን ይዘሽ ነይ አለ ነብዩ። ከዛ በኋላ እኔም ደሞ ሌላ ቦታ ነበርኩና አጋጣሚ ሰይጣን ምን አመጣ፣ በሰባት ወር ተወለደ። ልጆቹ ማለት ነው። በሰባት ወር ሲወለዱ በዛ ምክንያት ቻሌንጅ ሊመጣ ነው ማለት ነው። ከዛ ወደ አዳሪ ሆስፒታል ሄደን ሞከረን፣ በሰላም ነው ወለደችው እና እዛ አዳሪ ሆስፒታል ገብተን ልጆቹ ማቆያ ላይ ቆዩ። ማቆያ ላይ ቆይቶ ወደ አንድ ወር ያህል ቆዩ። ከዛ በኋላ እኔ ቅድም ቃል የገባውት ያልኩት አንድ ልጅ በጣም ደክማ ነበረች። ያቺና እግዚአብሔር ቃል የመጡ ናቸው አትለይልኝ አባተ ወይ ብዬ ለመንኩት። ሽንት ቤት ገብቼ ጸልዬ፣ እንደዚህ ህዝብ ፊት ተንበርክኬ ጸልያለሁ፣ አመሰገናለሁና አደራህ፣ እነዚህ ልጆች ቃል ነው መጡትና አይለዩ ብዬ ጸለይኩ። በጥር ላይ 29 እዚህ ፕሮግራም ነበረና መጣው፣ ከነብዩ ውሃ ወሰርኩና እንደዚህ ልጆች በቃል የመጡ ሆስፒታል ነው አሉት ስለው በቃል ነው መጥቶ፣ አው ምንም አይሆን በሰላም ይውጡ አለ ነብዩ። አዎ በሰላም ይውጡ ሲል ውሃ ጸልዮ ሰጠኝ ወሰድኩ። አራተኛ ቀን ወደ ቤት ሰላም ሄደን፣ ይኸው እስካሁን በሰላም አሉ። ለጌታ ለኢየሱስ ማን ማን አልካቸው? ታምራትና አሜን። የትኛው ታምራት የትኛው አሜን? ወንዱ ታምራት ነው ወንድም። ወንድ ወልደሃል እንዴ? አ ወንድ ነው። ሴቷ ደግሞ አሜን ናት። ታምራት አሜን አሜን። ምን ታስተላልፏል እዚህ ቤት በዚህ ቲቪ ለሚሰሙ ሰዎች ምን ታስተላልፋል? እዚህ ቤት እግዚአብሔር ይሰራል እውነት? እሺ፣ እኔ የሚያስተላልፈው ነገር አንደኛ፣ እኔም ሁል ጊዜ ውድድሬ እዚህ ነው። ችግር ያለባቸው ሰዎች ሌላ ቦታ ምንም አትንከራተቱ፣ በሽታካለም ካለም እዚህ ፈውስ አለ። ብዙ ሰዓት እዚህ ብቻ ሳይሆን ቤተል ቲቪ ነግታችሁ ቤታቸው ላይ ለውጥ ይኖራል። እኔ ብዙ ለውጥ አግኝቻለሁ። አሁን ሰዓት ስለሌለ ነው እንጂ የሚመሰክረው ማአት ነገር አለኝ። ምክንያቱም እዚህ መጥቼ ብቻ ሳይሆን ቴሌቪዥኑን ነክቸ ቤተል ቲቪ እየነካው ብዙ ሰዓት የተ ያገኘሁት ነገር ብዙ ነፈውሳለና ቤታችሁ ስትሆኑም ቤተል ቲቪ ፕሮግራም እየተከታተላችሁ ደጋፍም እየሆናችሁ በዚህ ሁኔታ ነቢይ መስፍንን እግዚአብሔር ባርኮውና እሱን ስሙት። አንድ ጊዜ ምን አለ መሰለ፣ ያዕቆብ አበዛሁና ያዕቆብ ሄደ ሄደ ሄደ፣ ደከመና አንድ ቦታ ቁጭ ብሎ አየ ሲያየው ሰማይ እንት መላእክቶች ሲወጡና ሲወርዱ አየና፣ እዚህ ቤት እግዚአብሔር አለ። እውነትም እዚህ ቦታ እግዚአብሔር አለ። የፈለጋችሁትን ጥያቄ ይዛችሁ እና ጠይቁ፣ እዚህ ይፈታል። አንተን ጠርቶ ተማምኖ የተዘጋውን፣ የታሰረውን፣ የታመመውን! ከዚህ ቤት ሳትወጡ ዛሬ ማታ ወደ እናንተ ቤት የምሥራች የያዘ መልአክ ይምጣ። ስንት ናቸው? ምን ይባላሉ? ወደ ቤታችሁ 2018 መንታ ፎቅ ስራ፣ መንታ መኪና ግዛ፣ መንታ ልጆች ውለድ፣ መንታ ገባት አግኝ። እግዚአብሔር የመንታ ልጆች አባት ያርግ። እጃችሁ ከፍ አርጉ። መንታ በረከት ወደ ቤታችሁ ይምጣ። 2018 የልዩነት ዓመት ይሆንላችሁ። ቤታችሁ በፍሬ ይሞላ። ምርኮ በምርኮ ያርጋችሁ። ታምራትና አሜን። በእግዚአብሔር ቤት ይደጉ። አሜን። ይለምልሙ፣ ፍሬያማ ይሆኑ። አሜን።